እንደ ክልል የኢትዮጵያ ታምርት ንቅናቄ ከጀመርን ወዲህ በተለይ በኢንዱስትሪው ዘርፍ የግል ባለሀብቱ ተሳትፎ በተለይ ማነቆችን እየፈታን በዋናነት የመሬት አቅርቦት የግብዓት ጋር ተያይዞ ያሉ ችግሮችን እንዲሁም ደግሞ ገቢያ ጋር ያሉ ማነቆችን በመፍታት ረገድ ምንድን ነው መሰረታዊ ችግሮች የሚለውን ከነሱ ጋር ባካሄድ ነው ውይይት። እንደ ሀገር የተያዘ አቅጣጫ አለ። እንደ ክልልም ደግሞ ካለን ጸጋ አኳያ በመሰረታዊነት በዚህ በአምራች ኢንዱስትሪ ዘርፍ የተለዩ ምሰሶዎች አሉ። ከምሰሶዎች አኳያ በዋናነት ኢትዮጵያ ታምርት እኛ ምን ሸምት የሚለው የሀገራችንን የውስጥ ጸጋ አቅሞቻችን ለይተን ምን ላይ ብናተኩር ነው ለሀገር ውስጥ ፍጆታ ፍላጎት ልናማላሚ እንችለው፣ ምን ጸጋ አለን፣ ምን አቅም አለን የሚለውን በመለየት በጣም በከፍተኛ ሁኔታ በሁሉም ከተማዎች ወይም ደግሞ በየአካባቢ ያለውን ጸጋ አሟጦ መጠቀም የቀዳሚ ተግባር ሊሆን እንደሚገባ፣ ከዚህ አኳያ በርካታ ወጣቶች ወይም ደግሞ ስራ አጦችን ስራ ዕድል መፍጠር፣ ሌሎችም በግብርና የሚመረተው ምርት ይሄ የአምራች ኢንዱስትሪ የመሸጋገሪያ ድልድይም ጭምር ነው። በግብርና የሚመረተውን ምርት ተጨማሪ እሰት ጨምሮ ለገበያ ማቅረብ፣ ከማዕድን የሚመረተውን ምርት ተጨማሪ እሰት ጨምሮ ለገበያ ማቅረብ፣ በዛ ረገድ የመሸጋገሪያ ሚናውን እንዲጫወት ለማድረግ የት አካባቢ ምን አይነት ምርት ይገኛል፣ በቀላሉ እንዴት ማግኘት እንችላለን የሚለውን ጥናት ተካሂዶ በየአካባቢው ያለውን ጸጋ ለይተን ባለሀብቱ እንዲገባ በማድረግ ረገድ ከፖሊሲ አኳያም በብሔራዊ ደረጃ የተዘጋጀው የተስተካከለ ፖሊሲ፣ የብድር አቅርቦት፣ ማሽን ሊዝ፣ ከልማት ባንክም ከሌሎች የፋይናንስ ተቋማት ጋር የስልጠና ክህሎት ስራዎችም በዛ መንገድ ተቀናጅተው እንግዲህ ከውጭ የሚገቡ ምርቶችን የመተካት ወደ ውጭ የሚወጣውን ምርት ለመጨመር የሚያስችል ስራ ሊሰራ ይገባል የሚለው ይሄን ተስማምተን ነው ወደ ተግባር የገባ ነው እና በዚህ ረገድ በዋናነት በዋና ዋና ከተሞች ላይ በጣም ጥሩ የሆነ መነሳሳት እየተፈጠረ ነው ያለው። ከፋይናንስ ጋር ያለው ችግር ከፋይናንስ ከባንኮች ጋር በመነጋገር እንዲፈታ በማድረግ አዳዲስ ለመግባት እየጠየቁ ያሉ ባለሀብቶች አሉ። ነባሪም ባለሀብቶች ደግሞ እየተንቀሳቀሱ ያሉበት አግባብ በጣም አመርቅ ነው። እንደዚህ አይነት ደግሞ ኢንተርፕራይዝ በማህበር ተደራጅተው በርካታ ስራ ዕድል ፈጠራ ጭምር የሚጨምሩ የስራ ዕድል ላይ በተለይ ከቴክኒክና ሙያ የኪሎት ባለቤት ሆኑ ወጣቶች ጋር በመቀናጀት ስራ ዕድል እየፈጠሩ የሚሄዱትን ኢንተርፕራይዞችንም ጭምር እያሰፋን ለመሄድ የተጀመረው ጅማሪም በጣም የተሻለ ነገር መነቃቃትን እንፈጥራለን እና እንደኛ ክልል እንግዲህ ይሄ መነቃቃት የበለጠ ውጤት እንዲያመጣ አቀናጅተን እንስራ። ከምንም በላይ ማነቆዎችን ቁጭ ብለን ተነጋግረን ሊፈታ ይገባል። ማነቃዎቹ እንዴት ይፈታሉ? የክልሉ መንግስት በተለይ አምራች ኢንዱስትሪ ዘርፍ የሚገኙ ችግሮችን ለመፍታት ቀንና ማታ ተቀናጅተን ለመስራት ዝግጁንን። የምረት አቅርቦት፣ ሌሎች መሰረተ ልማት አቅርቦት ጋር ተያይዞ ፋይናንስን በሚገባ አዘጋጅተን ለማቅረብ ዝግጁ ነን። ስለዚህ ገንዘብ እውቀት ይዞ ባለ ሀብቱ መጥቶ ኢንቨስት እንዲያደርግ አዲስ ቦታ ወስዶ ያለሙ ያሉት በሙሉ አቅማቸው ወደ ልማት እንዲገቡ፣ ቦታ ወስዶ ሳያለሙ የቆዩት ደግሞ ወደ ስራ ተብሎ ፈጥኖ እንዲገቡ ና ጊዜያዊና ወቅታዊ ችግሮችን እየተናበብን ፈተን በሀገር ውስጥ ምርት የሀገር ፍላጎት ለማሟላት በጋራ ተቀናሽተን እንስራ የሚል ጥሪ ለማስተላለፍ እፈልጋለሁ።